ኩራተኛ ሁለት የጓደኛውን የማን ሕፃናት ልጆች ሁለት አሉ። ሀቁ ያለው እጃቸው ላይ ነው። ለማን የሚያለቅሱት? ለሞተው እህታቸው ትተው፣ ለማን የሚያለቅሱት? ዘፋኝ ለአንድ አዝማሪ፣ አዝማሪ ለዛውም፣ ዘፈኑ ራሱ አንድ የማይጥም ደንቆሮ ገጠሬ ጠላውን ሲለጋ ቆጅቶ የዘፈነውን ዘፈን ይሄ ኦሮሞን ዘፈን

እዛ ሄዳለሁ። ኢሊሌ ፀጉሬን የምሰራው እዛ ነው። የጉራጌ ልጅ ሁለተኛ ፎቅ ተከራይቶ ፀጉር ይሰራል። እሱ ጋይር ነበር። የኦሮሞ እንትን ነው። ባለቤቱ ኦሮሞ ነው። ያሳረፋችሁት እዛ የተቀበላችሁት ኦሮሞዎች አብራችሁ አሸገደሜ ሄ የኦሮምኛ ስም ሁሉ ተሰጥቶት በጉጂ ፈቻ ማን ያሉት፣ ምንድን ነው ያሉት? አረብን የሆነ ነገር ብለውታል። ስም ራሱ ሰጥተውት ምናምን ብለው ሲያበቁ

አንድም ኢትዮጵያዊነቷን ያሳየችበት አንድም ፒክቸር የኢትዮጵያ ባንዲራ ይዛ አትታይም። የያዘችው የክልሏን ባንዲራ፣ የአባገዳ አርማ፣ የተነሳችው አበሻ ቀሚስ በአባገድማ እንትን እንዳለ ለኦሮሞ ፕሬዘንት ስታደርግ ነው። እንደውም እኛ ይህቺ ዘረኛ ናት፣ ኢትዮጵያዊነት አንድ ቀን ታይቶባት አያቅም፣ ዊዶን ኬር ብንል፣ እው አረባካችሁ ሆኑላ ትሉ ነበር። እኛ ያንን አላየንም። ኦሮሞነቷን ከወደደች ፕሬዘንት ካረገች ያቺ እሷ ናት፣ መብቷ ነው፣ መብቷ ነው መብቷ ነው ብለን ቆምንላት። አጫሉ ሲሞት ሙሉ ኢትዮጵያ ያለቀሰ። አጫሉ የታገለው ለኦሮሞነቱ ነው። አጫሉ የታገለው ስለ ኦሮሞ ነው፣ የዘፈነው ስለ ኦሮሞ ነው። ግን እኛ ምን አልን? አጫሉ ለምን ሞተ ብለን ከሁላችሁም ጋር አልቅሰን ኡኔ። ያለው ማንነቱን ከፍ ስላደረገ እኛ ቅር የሚለን አንድም ነገር የለም። ከፍ ቢያደረግ፣ ኦሮሞነቱን ቢያሳዩ፣ ከፍ ቢያደረጉ፣ ልብሳችሁ ከፍ ቢያ ውያር ደስተኛ እኔ አሰርቼ ለብሻ አይደል እንዴ? እኔ ኢትዮጵያ የገባው ጊዜ ሰርግ ላይ የኦሮሞን የአባ ገዳን አርማ አሰርቼ ለብሼ ፕራውሎበኝበታለሁ። እናንተ ናችሁ ጋር እናንተ ጋር ነው እኮ ችግር ያለው። እናንተ ናችሁ ኢትዮጵያዊ ፑሽ የምታደርጉት እንጂ እኛ ወደ እናንተ ስንመጣ እናንተ ፑሽ ታረጋላችሁ። ወደዳችሁም ጠላችሁም ኢትዮጵያዊ ናችሁ። የትም አባታችሁ የምትሄዱት ነገር የለም። ካርታ ብትሰራ፣ ካርታ ብትለጥፍ፣ ካርታህን ይዘህ ብትኖር ዩአር ኢትዮጵያንስ ወደዳችሁም ጠላችሁም ኢትዮጵያዊ ናችሁ። የትም የምትሄዱት ነገር የለም። አለስ ኦሮሚያ የሚል ካርታ ተሰጥቷችሁ እንደ ኤርትራ ተገንጥላችሁ እስከላየን ድረስ ዩዋር ኢትዮጵያ እብን ተገንጥላችሁ ኦሮሚያ ብትሄዱ ኤርትራ ወንድሜ ቢሞት ድምፅ ሆንለታለሁ። ለኤርትራኖች ሲሞቱ ድምፅ እንሆናለን። ኤርትራ ሲደሰት ድዊት እናደርጋለን። ስለዚህ ቀረኒ እኛ ኦሮሞ እንበቃለን። ይሄ የእኛ ጉዳይ ነው፣ የአንተ ጉዳይ አይደለም። የኢትዮጵያኖች ጉዳይ ነው። ማናባ ለአንተ ብቻ ሰጣት? ልጅቷ ሴት ናት፣ እንደ ሴት እቆምላታለሁ፣ እንደ ኢትዮጵያ ይቆምላታለሁ። ሴት ናት። ማናባ ነው ለአንተ የሰጠ? ሀጠራው ፎቶን ዘቅዝቃችሁ ትሳደባላችሁ። ፎቶን ዘቅዝቃችሁ አታፍሩም? አቦታላት እኮ እዚህ ትናንትና ማታ ይመጣ አክስት አላት፣ ጎረቤት አላት፣ የአገሯ ልጆች አሉ። ጭራሽ ወርዳችሁ በጎጥ በጎጥ የእሱ ጎጥ የሆናችሁ የእኛ ጎጥ ነው እያላችሁ ካልገባችሁ። ለምሳሌ ልጅቷ ይሄ ማን ነው አንዷ ለሚባለው ሰባት ቤት ጉራጌ ቢሆን እሷ ሜሚ እንትን ናት ምንድን ነው ስሙ? ወሬቨር ልበላችሁ ምስቃንም ልበላችሁ። ስለዚህ ሰባት ቤት ጉራጌ ስለሆነች እሷ ሰባት ቤቶች ብቻ ይጮሃሉ። የእሷ የእሱ ዘሮች አዶኖ ዘራቸው ምን እንደሆነ ራሱ ሲያወሩ ስለሰማው ነው። በጎሳ ሁሉ ጀምረዋል። የእሱ ጎሳ የሆኑ አትንኩት፣ የእሷ ጎሳ የሆኑት በጎሳ ሁሉ ሊጣሉ ሀጠራው ሀሬ ኢትዮጵያዊነታችን መቻነሰ ገና በጎጥ ወርዳችሁ ልትከፋፈሉ ኦሮምኛ ባንሰማ አስተርጉመን እንሰማችኋለን። እምትሉትን ጠቅላላ ትግርኛ ምታወራ ትግርኛ አስተርጓም ኢትዮጵያኖች አሉ፣ እንሰማችኋለን የምታውሩትን ነገር። እያንዳንዱ ሴራ ልታወሩ ሲሉ ኦሮምኛ ፊዴ ፊዴ ፊዴ ፊዴ ትላላችሁ። አማርኛ እኛ እንድንሰማ የምንፈልገውም በአማርኛ ኦሮምኛ የሚሰማ እልፋ እላፍ ኢትዮጵያ ያለ ኦሮሞ ያልሆነ ዘረኞች ጥንብ አንሳ ጥንብ ዘረኛ ጠቅላላ ነው ያስጠላችሁ እከካ እንዴ ኢትዮጵያ ልታፈርሱ የመጣችሁ ሶስት ብሔሮች እዚህ ያላችሁ ጥንብ ዘረኞች ዘረኛ በጣም ነው የምንጠየፈው አዲስ አበባ ልጅ ልንገራችሁ ዘረኛ እንወድም እሱ የአሪሲ ኦሮሞ ነው ኦኬ እሷስ ይኸው እዚሁ እየጻፉ ነው እሷስ ኦኬ እሱ እሷ ሐረርጌ ኦሮሞ ናት። ቶ እና ምንለየው ኦሮሞ ለኦሮሞ ሌላ ምን አለው? እኛ ያሩሲና የምኑ በምንድን ነው የምንለያቸው? እንዴ የመቀሌ ኦሮሞና የእንትን ኦሮ የመቀሌ ትግሬና የእንትን ትግሬ የአክሱም ትግሬ ምንድን ነው የሚለየው? ትግሬ ናቸው። የሐረር ኦሮሞ ፈታ ያለ። ለዚህ ነው ፈታ ያለች። አፈር ልብላላት ልብላ መዳ እኔ እህትሽ ድፍት ልበልልሽ እኔ እህትሽ ልቃጠልልሽ። አቃጥሎ ደፋት። ይሄ እኮ እሷ አሁን ታዋቂ ስለሆነች እሱ ታዋቂ ስለሆነ እኮ ነው። ይሄ የብዙ ኢትዮጵያዊ ሴት እኮ ጉድ ነው። ሴት እኮ ጉድ ነው። እስቲ ቲንክ አባውቲት ኢትዮጵያውያኖች የእሷ ህይወት ጎረቤት ባላቸውን ሲደ እኔ ስንት ጊዜ ነው እናቴ አንቺ ልጅ ታይተ ብዬ ባልና ሚስት በዘነዘና ሲደባደቡ ደርሻለሁ። ጎረቤት ሆናል። እናትየው ለፍተው አመት ባለው ብለው ድፎ ደፍተው እንጀራ ጋግረው ምን ብለው ባልየው ጠንብረው ሰክረው መጡና የቀረውን ሊጥ የጋገሩ ዳቦ ላይ እንጀራው እንዳይጋገር ማ ባል ተብዬ እናታችሁ አፈርት ብላ ከእናንተ ጋር ካልሆነ መኖር አይችል አኝ ብለን እንዳንተፋችሁ አለ እናንተ መኖር አንችል ጥንብ የጠነባችሁ ትተናችሁ አንኖር አይቻልም! እናንተ ከእኛ ጋር ስቃያችንን አበላችሁ፣ ጉልበት ስላላችሁ። እግዚአብሔር እንዴት አድርጎ ከእናንተ ጋር ከጎናችን አውጥቶ እንደተሰራን አዶ ነው። ጭራቆች፣ ሴጣኖች፣ አፈርድሜ ብሉ እንዳንል እንዴት ብለን እንኖር ወይ ለእያንዳንዱ ሰው እሙሙም ዕቃም ሰጥቶ ራሳችን በራሳችን ቢሆን ቢሆን ከነዚህ ጋር እየጨፈጨፉ ከምንኖር አለሱ መኖር አይቻል? ወይ ለራሳችን ሁለቱንም እግዜር ይሰጠን። ተቃጥለን ሞትን እኮ እየደበደቡን። ስንት ሴት ናት መከራዋን እያየች እየተደበደበች፣ ስቃዋን እያየች የሚያገናኘን ነገር አለ? እግዚአብሔር ለእነሱ ሌላ ለእኛ ሌላ ሰጥቶ፣ አለሱ መኖር አይቻልም። ባና ረግስ ቢቀርስ እንዳትሉ እንዴት አምስት ዓመት ኖራ አይቸዋለሁ። አለሱ መኖር አይቻልም። አንዴ ከጀመራችሁ አንደኛችንን ድንግል ሆነን ካልመለኮስን በቀር አይቻልም መኖር። እየደበደቡ እየቀጠቀጡ ስንት የኢትዮጵያ እናት ናት ዓይኗ ጠፍቶ አፍንጫዋ ተጣሞ፣ ቤተ ክርስቲያን ሲቀሩ ለምን ቀሩ ጌቶች እንዳሳደሩን ይላሉ። ጌቶች ሲቀጠቅጡ ያድራሉ የኢትዮጵያ ወንድ ከመዲቄ ብሎ እኮ ነው ሱሪውን ከፍቶ አባቱ የጎደጎደለት ጉርጓድ ይመስል ጥልቅ ተዛ ይወለዳል። ምንም እኮ አቁት የእኛ እናቶች ሴክስ ምን እንደሆነ እራሱ አያቁትም። ሰክረው ከመጡማ ሁሌ ሬፕ ነው የሚደረገው። ሴት ኢትዮጵያ ውስጥ ሁሌ ሬፕ፣ ሰክረው ከመጡ በተለይ ተኛች። እሷ ተኝታለች፣ ቀድማኝ ተኛች፣ ምን አባሽ ነው ቀድመሽ የምተኙ ይሉና ሬፕ እሷ ትፈልግ አትፈልግ ጠዋት ቸርች ትሄድ አትሄድ ትፈልግ አትፈልግ፣ ሰክሮ መጥቶ ያንን እንደምን ብሎ ቀበቶን ይፈታና ያወልቃል። እሷ ፓንቱ እንኳን ካረገች ፓንቷን ጎጭቆ ገንጥሎ ጉድጓድ ውስጥ እሱ ረካ። ስለ እሷን መርካት ምን ማለት ዳይዶን ኬር ኢትዮጵያዊ ሴት ሁላችንም በቀጥታ ባይሆን በተዘዋዋሪ ሬፕ ያልተደረጉ እናቶች የሉ ኢትዮጵያ ውስጥ። በቀጥታ ሬፕ ባይደረጉ ሁላችንም ኢትዮጵያዊ ሴት በእኛ ዘመን አይችልም። እኔን እናቱ ድንጋይ ትብላ ወንድ የሆነች እኔን ማድረግ አይችልም አለ ፍላጎቴ ኖ። የኢትዮጵያ እናቶች ግን ሁሉም ተደፍረዋል በሚል ሙሉ ክስ ማቅረብ አለብን። ሙሉ ክስ ያልተደፈረች ትኖራለች ብዬ አልገምትም። ምናልባት መቶ ላልሰጥ እችላለሁ። ሁሉም ደፍረዋል፣ ሚስታቸውን በተለይ የሚጠጡ ከሆነ ደፋን። ልክስክስ አፈር ከድሜ ብሎ አፈር እስከሚያስበላችሁ ድረስ እንጸል እንዴ! ጌታዬ፣ የራሳችን ለራሳችን ስጠን ብለን እኮ መጸለይ ነው ልንጀምር ነው። አት ሊስት እኛ ተበድለን ኖረናል ወይ? ከኛ የሚወለዱት በታች ያሉት የራሳቸውን ለራሳቸው ስጣቸው ብለን እንጸል እንዴ! አራንጀታችን ቃጠል። ከእንቅልፋችን በነቃን ቁጥር አጀንዳ፣ በመጣን ቁጥር አጀንዳ። የዝችን ልጅን ቪዲዮ እየፈለጋችሁ እያንዳንዳችሁ ቲክቶካችሁ ላይ ሼር አድርጎ አለበለዛ ጨካይ ሌባ ገዳይ መሆንን አረጋግጣለሁ። እያንዳንዱ ኢትዮጵያዊ ነኝ የምትል ሁሉ የቀነኒን እና ልጅ አሁን የዝችን ልጅ የወጣሁን

ዩኒቨርሲቲ ተማሪ እኮ ማለት ሀያ አስራ ዘጠኝ ሀያ ዓመታቸው ነው። የኔ ልጅ ማለት ናት የተደፈረችው። ተደፍሮም ተጥለው አንድ አመት ዊዛውት ሞዴስ ጫካው ሴት ልጅ እግዚአብሔር ፈጣሪ እውነት የለህማ የእነዚህን ካላሳየህን የአቢቀል። ኧረ በስመ አብ። ይኸውላችሁ፣ ምድረ እናትሽ ድንጋይ ታስበላሽ። የሻ መንግስት፣ ደግፈሻል ነው ያልሽው? አዎ ደግፋለሁ፣ አሁንም ደግፋለሁ። ምን አባሽ ልታመጪ? እንዳንቺ አጋስስ አይደለውም። እንዳንቺ አይነት አጋስስ የገዛ ወንድምሽን አሳልፈሽ የምትሰጪው ደፋሬ ደፋሬ ልጅ እንዳንቺ አይነቱ ነው። እናትሽ ድንጋይ ታስበላሽ። አስመስዬ የምኖር ሴት እንዳስመስልሽ ግም፣ የግም ድግስ። እናትሽ ድንጋይ ትበላለች። ደፋሬ ደፋሬ ስብስቦች እከከ ምን አባሽ ልታመጪ ሚደግፍ ባልደግፍ አንቺ ሽንታም። አንዳችሁ ይህንን አጀንዳ ይዛችሁ ትወጣችኋል እንዴ? ጆከራ፣ አማራ ነው እንትና ኦሮሞ ነው። ከሞጣ ቤት ዮዳ ቤት ከዮዳ ቤት ማናት? ምንድን ናት ያቺ? ቅዳሜ ገበያ ቤት ከዚህ በላይ ምንድነው እናንተ የምታረጉት? ሌላ ነገር አላችሁ እንዴ እናንተ የእናንተ ትግል እኮ አየ ነው። ከእናንተ ጋር ታዲያ እኔ ከምታገል መንግስትን፣ ይቅርታ ጠይቄ ሀገሬ ላይ ዋትስ ቦይኖን አይቼ ከእናቴ ጋር ያረጀች እናት አለችኝ። እናቴን ትግሉ ለማይሆን ነገር መሬት ለማታደርሱት ትግል ለምትሰዳደቡት ከእናንተ ጋር ለምብዬ ይታገዳ መንግስት ይቅርታ ጠይቄ የሀገር የገባው አልሰራ። የትኛው ትግላችሁ ነው? የትኛው ትግላችሁ አስደስቶኝ ከእናንተ ጋር ልታገል? ደግፊያለሁ ወደፊትም ደግፋለሁ። ታስባይ እናንተ ለታገለላችሁ እኮ ጆከር ትግሬ ነው ብላችሁ ቁጭ ብላችሁ ትግሬ ነው ትግሬ ነው፣ እኔንም ከትግላችን ውጪ አታስፈልጊንም ኦኬ ብዬ ወጥቻለሁ። ይሄ ትግል ሳይሆን ስብዕና ነው ስብዕና ለዚህ ለተደፈሩ እህቶች የቆምኩት፣ ትግላችሁ ላይ እኔ አልገባም። ታገል ውስጥ እኒያችሁና እናንተ ታግላችሁ ጣሪያ ድረሱ፣ ድረሱ እርስ በርሳችሁ ስትጣሉ፣ ይሄ ጆከር ትግሬ ነው እንትና ኦሮሞ ነው። ከዚያ አታልፉም ትግራችሁ። እኔ ደግሞ ቅልጥ ያልኩ የጉራጌ ልጅ ነኝ። እናቴም አባቴም ሀያቴም ቅምቅም አያቴም ቦከር አንድም ቀንም ለአማራ የጎደለ ነገር ሲሰራ አላየሁትም። አግኝተሽ ነው ትግሬ ሆኖ ከታገለልሽ። ትግሬ ሆኖ በእናቱ አማራ ነው ተባላለን። እውነት በአባቱ ትግሬ ከሆነ ነው አላምንበትም። ከሆነ እንኳን አግኝተሽ ነው። እኔ የማውቃቸው እዚህ ለንደን ላይ በእናታቸው ትግሬ በአባታቸው ኦሮሞ አሉ። ትግሬ በተነካ ቁጥር የትግሬ ባንዲራ ይዘው ስለ ትግሬነታቸው ለእናታቸው ታግለዋል። እኔ ከሁለት ብወለድ ለሁለቱም የተጎዳ ካለ እቆማለሁ። አባቱ ጆከር ትግሬ ቢሆኑ የእናቱ ፋሚሊዎች ካሉ ዲፔንስ እንዳሳደገህ ነው። የእናቱ ፋሚሊ ያደገው ወሎ ነው። ወሎ ክልል የሚያውቀው አማራውን ነው። ትግሬ ምድር አልሄደም እና ከኖረ በአማራነቱ ቢታገድ ዘገየነ ከድርነ መሐመድ ትሉታላችሁ ደግ አረገ እንኳን ሆነ ደሴት ፖለቲካ ለሚችላል ይሳደማል። አማራን ለሚሰድቡ በስድብ ይመልሳል። አማራን ወጥተዋፋቸውን ከፍቶ ሌላ ብሔር ሲሰድበው ጆከር መልስ ሰጥቶ አማራውን ያስከብራል። ናሲት ስድብ በሚችለው በስድብ ይታገላል። ፖለቲካ ተንታኝ ሆነው በፖለቲካ ይተነትናል። ሲሰድቡት ይሰድባል። ካልነኩት አይደካም። አራት ነጥብ የታባሽን የታረቁት ውሸታም ግብ የገማችሁ ጥንቦች መቻም ባሽታረቁ ከአንድ ቤት አንድ ቤት ስትታመሱ እኮ ነው የምትሉት። የተቆራረጠ እኮ ይወጣለኛል። እከካ መጀመሪያ ሚዲያውን ሰው ሆናችሁ አንድ ሆናችሁ ያዙት። የለም አትችሉም። ከብዙ ጊዜ ነግሬያችኋለሁ። ለስሙ ለዓለምን ስልጣኔ ከሰጠ ከመይሳው ዘር ነው የመጣችሁት። እናንተ ግን አንድም የምትችሉት ሚዲያ አያያዝ ትችሉም። ምንድን ነው ችልችል፣ እናንተ እርስ በርስ መረጋገጥ፣ ልታይ ልታይ ለራሳችሁ እንትናችሁ እንጂ መሬት ላይ ላሉ ሳይሆን ስለ ራሳችሁ ነው መታየት። እኔ ብዙ ሰው ያኛል እንትና አንድ ያኛል፣ እኔ ስገቡ ታዩ ምናምን። እናንተ ይሄ ነው የምትፈልጉት። ሌላ ነገር መሬት ላይ ላለው የምታስቡት ነገር የለም። ትናንት ሲያዋርዳችሁ ቆማጣ እያለ ሲሰድባችሁ የነበረ ዮዳብ አጀንዳ ሲሰጣችሁ ተከብላችሁ፣ የዮዳብ አጀንዳ ትናንት ሲያዋርዳችሁ ሲሰድባችሁ የነበረ ዮኒማኛ ማኛ ረስታችሁ ትገቡና፣ ውይ አማራ ነው ምናምን። ከዛስ አትሊስት ዮኒ ማኛ እንኳን በአማራነቱ ይታገላል። እዮዳብ እዮዳብ በትግራይ ጦርነት ጊዜ የትግራይ ባንዲራ ለብሶ ሲጮ ነበር አይደል እንዴ? አይጡሁላቸው አይደለም ግን የቆመ አማራ ሆኖ ከትግራይ ጋር የትግራይ ባንዲራ ይዞ እንግዲህ እኛ በነበረ ጊዜ በምንቃወማቸው ጊዜ ኢትዮጵያን ሊያፈርስ ነው የትግሬ መከላከያውን አፍነው ገደሉት ተብሎ እንደ ኢትዮጵያ ነው የቆም ነው። ኦኬ እነሱ ደግሞ አላደረግንም ብለው እንደ ዘራቸው ወጡ። ማን ነበር የትግራይ ባንዲራ ይዞ የወጣው? እዮዳ ስለዚህ ትግሬ እሱ እንጂ ጆከር አይደለም ትግሬ እሱ እንጂ ጆከር አይደለም። ትግራይ ባንዲራ ይዞ ጆከር ወጥቷል የሰማነው ነገር የለም። ከሆነ እንኳን ከሆነም ደግ አደረገ። አትሊስት ከዮዳብ ጆከር ይሻላል። እዮዳብ እናንተን እርስ በርስ እያመጣ ማፋ ይውጣ ይውጣ ጉድ ይውጣ ትክክለኛው ነገር ይውጣ ይውጣ እያለ የአማራን ልጅ ማስበላት ነው ስራው። ከዛስ አስገብቶ ደግሞ የአማራ ጥላቻ ያለባቸውን የኦሮሞ ልጆች አስገቡና ያፍቀጠቅጣል አሁን እያየ ነው ነው ትናንትና እና ምን እያደረገ ነው እስ ነው እናንተ የምትማሩት እስቲ አንድ የትኛው የአማራ ቤት ነው ተደላድሎ የአማራን ኬዝ እና ኬዝ ብቻ ይዛችሁ የምትወያዩበት ቤት የትኛው ቤት ነው እንዴት ነው ወይ ቅዳሜ ገበያ ቤት አትሰበሰቡ ሰው እኮ አላጣችሁ ምን የመሳሰለ ጀግና ጀግና የአማራ ልጆች አሉ በእናንተ ንዴት ትተውት ቁጭ አሉ እነ ኩርቤልን ገፍታችሁ ትልቅ ኖሌጅ አለው። እንኳን ለአማራ አይደለም ለዓለም የሚበቃ ጭንቅላት ያለውን ልጅ ገፍታችሁ ገፍታችሁ አውጥታችሁት የራሱን እያረገ ቁጭ ይላል። እውነተኛ የሚሰሩላችሁን አትወዱ። ኢሮማን ጉራጌ ነሽ፣ ከችግላችን ውጪ ኢሮማን እንዲህ ነሽ፣ ወጣውላችሁ ያው ተኩት። ስተው ደግሞ ሮማን ብልጽግና ሆነች፣ ሮማን ካድሬ ሆነች። ውጭ ብለኸኛል አይደል? ምን አገባህና ነው ስለ እኔ የምታወራው? ውጭ አላችሁኝ። ያለ ወጣው ከትግላችን ውጪ፣ አፋውጥታችሁ ከትግላችን ውጪ ስለኛ አገባሽም አላችሁኝ። ኦኬ ብዬ አልኩ። የት አላችሁ እናንተ? ሰልፍ ስወጣ እኔ የት አላችሁ? እስቲ አንድ ቤት እስቲ አሳዩኝ። ከአንድም ሁለት ቲሸርት አውጥቼ ማሳየት እችላለሁ። ፋኖ የሚል ቲሸርት ገዝቼ ታገልኩበት ብራስልስ። እኔ የሄድኩት ቤልጅየም ለአማራ ድምፅ ልሆን ነው። እናንተስ እንትን አዘፋ ዳኛ አለ ሊመጣ ብላችሁ እነ ሞጣ ሳቅር ተሰብስባችሁ ቂጣችሁን ይዛችሁ ጃምብ ቻምብ እያላችሁ ስጨፍሩ እንጂ ሌላ አላየሁም። ትግል በስነ ስርዓት አትታገሉ። ትግሉ ያለው አታጨናንቁትም። እንደ ትግራይ ልጆች ትዊተሩን አታጨናንቁትም። ማስመሰል እዚህ ቁጭ ብላችሁ ለራሳችሁ ኢጎ ብቻ መጨማለቅ ምናምን። እኔ ድምፅ ሁኚ ልትለኛ አትችልም። እንዳደርሽብኝ ስላላችኋል ይሄንንም እነዚህ ስንጮህላቸው የነበሩ የነበሩ ተገኙ ሲባል እንደው በቃ ኢማጂኔሽን ቀነኒ ለምትባል እህታችን ሞተች ብለው በህይወት ሞታ ቤተሰቦቿ ያ ፎቶ ዘቅዝቆ የሚሳደቡ የኦሮሞ ልጆች ስናይ ታዲያ ጥንብ ዘረኞች መስተካከል ስላለባችሁ ይነገራችኋል። በስነስርዓት እኮ ሁላችሁም ድምፅ ሆናችሁ ቢሆን ኦኬ ይሁኗት ብለን ዝምም እንላለን። ስትበድሏት ግን ስናይ ዝም አንልም። ሀጠራው ሀሬ ዘረኛ ጥንብ ዘረኞች ብላችሁ ብላችሁ የአሩሲ ኦሮሞ የሀረር ኦሮሞ እያላችሁ ልትጣሉ እንደ አረ በጎጥ ደግሞ ኦሮሞ በጎጥ ለካ ኦሮምኛ ስለማንሰማ ነው። እናንተም በጎጥ ትሰዳደባላችሁ። የአሩሲ ኦሮሞ፣ የሀረር ኦሮሞ፣ እንትን ኦሮሞ አይሻላችሁም? ሌላ ከኢትዮጵያዊነት ወርዳችሁ ኦሮሞ ናችሁ፣ ከዛ ወርዳችሁ ደግሞ በጎጥ የሀረር ኦሮሞ እሷ የሀረር ኦሮሞ ስለሆነች፣ እናንተ ደግሞ የምናልፉ የአሩሲ አፈር ብሎ አፈር እስከምትበሉ ድረስ ኢትዮጵያዊነት አልነሰና፣ ከዛም ወርደን ጉራጌ ካልኩ አልነሰና፣ ከዛም ወርጄ አይሻልም። በእናቱ የወለጋ ኦሮሞ ነው። የእሷ ደግሞ በእናቷ የነበር ያጫሉ ሀገር የዛ ነው። ደግሞ በሱም ነው ይ የመጨረሻ የሆነ ኢትዮጵያ